እሺ እሷ አንድ እህታችን እዚህ ጋር መንብላ ጠይቃናለች። ሎሊድ ስንመጣ ቦታው ላይ መላጨት ግዴታ ነው ወይ ብላናለች። ፕራይቬት ሄሩን ማጽዳት ማለት ነው። ምን አይነት እብሪ ነው? በጣም የሚያምር ልጅ ይዘ ፈገግ ብለሃልና ልጁ ደግሞ ቅላቱ ካንተ ከአንተ ጋር የመመሳሰል ነገር ስላለው አንዴ ማረሳው ያው በሞዴሊንግ ይበት ሄዶ ኋላ መለሰው እና ፌስ ኦፍ አፍሪካ የሚባል ውድድር ነበረ። መጨረሻ ላይ አንደኛ ከወጣ ሀምሳ ሺህ ዶላር ሽልማት አለ። ከዛ ደግሞ ጥሩ የሞዴሊንግ ስራ እድሎች አሉት። እኔ የሚጠበቅብኝ እዚህ ሀገር የነበረውን ውድድር ውጤታማ ሆኜ ወደዛ ለመሄድ ታጫው ማለት ነው። ኋላ 24 ነበር ይመስለኛል ቁጥሩን ባለ ሳሳት እንግዲህ ከዛ ውድድሩ ላይ ያለ ያለ ወደ 12 ደረስኩ። 12 ላይ እስከደረስ ላይቭ ነበር ዲኤስቲቪ ላይ ያዝ ያ ውድድር የሚካሄደው እና ሉላ አለችኝ። ከነ ቃሉ ነው ማስታወሱ እንደ ትናንትና። ዚስ ኢዝ ዘ ኤንድ ኦፍ ዘ ሮድ ፎር ዮር ሞዴሊንግ ካሪየር ነው ያለችኝ። እና ይሄ ቆሜ ለኔም ይሄ እኔ አይደለም ለኔም አልመሰለኝም። ሉላ መሆኔን ተጠራጠርኩት። ይሄ ጭንቅላቴ ውስጥ ይዤ የነበረው ነገር ወደ ሰውነቴ ሲወርድ ይሰማኛል። ሰውነቴ ሲከዳኝ ተመልሼ መጥቼ ሰው ሆናለሁ ቆሜ እሄዳለሁ። ከዚህ በኋላ ሌላ ህልም አለማለሁ ብዬ በፍጹም አላሰብኩም። በዛ ሰዓት ብታስበኝ ምንም ለጥንካሬ የሚሆን አንዳች ቃል አልነበረም ውስጤ። ለምን እንዴት ይባል እንዴት እኔ ላላልፍ እችላለሁ የሚለው ነገር ነበር። ረዥም ጊዜ የወሰደብኝ ያው ከዛ በኋላ እኔ በኢትዮጵያ ነገር የመጣው የተለያዩ ቦታዎች የመሄድ አጋጣሚ የመጣው ትምህርቴንም ተማርኩኝ። በዛ ሂደት ውስጥ ግን ሳላቀው አደግኩኝ። ውድ የቲክቶክ ቤተሰቦቼ ይሄ የምትመለከቱት አንድ ቻይናና አንድ ኢትዮጵያዊ ወጣት ፍቅር ምክንያት ነው። የሰሞኑን በሚዲያ ላይ ሲተላለፍ የነበረው ይሄ ፎቶዋቸው አጋጣሚ ቀያፈርም እንደዚህ ታዘበናቸው ነበረ። እኛ የምር አልገመትም ነበረ፣ እኛም እንዲህ ታዘበናቸው ነበረ እና ኮፕሊን ሪፖርት ያደርጋችሁ ይሄ ፎቶ አድርሱላት፣ እንድትመለከት የምር ቻይናው በጣም የሚያፈቅረው አሁን እዚህ ጋር ኖርማል ቆይተው ነበረ። ቀይ አፈር ላይ ብዙ ነገር ነው። አንዳንድ አንዳንድ ቪዲዮዎች እኔም የሰራሁት ቪዲዮዎች አሉ፣ እነሱ ጋር አሳያችኋለሁ። ኮፕሊንግ ሼር ያደርጋችሁ ለእሷ አድርሱላት። ከዚህ የበለጠ አዳዲስ አዳዲስ ቪዲዮዎች አሉ። ምን ነገር አሳያችኋለሁ። መልካም ቆይታ ይሆን። ቻው፣ አመሰግናለሁ።

ጓደኛ በተመሳች ጓደኛ ከሴት ልጅ ምኗን ያደንቃል?

ጓደኛ ከሴት ልጅ ምኗን ያደንቃል? ከዚህ እንጀምራለናቸው። መቀመጫ። እኔ ግን ትመልሷለ ብዬ አላሰብኩም። በጣም አሪፍ ወንድማችን፣ በጣም ጎበዝ ነው ጽጌ። እሺ እሺ፣ እሱ አንድ እህታችን እዚህ ጋ መንብላ ጠይቃናለች። ሎሊድ ስንመጣ ቦታው ላይ መላጨት ግዴታ ነው ወይ ብላናለች። ፕራይቬት ሄራውን ማጽዳት ማለት ነው። ለዚህ መልስ በጣም ኢንተረስቲንግ ስለሆነ በደንብ አዳምጭ። እሺ፣ እንዳጠቃላይ ለመመለስ ሼቭ ከማድረግ ወይም ደግሞ ከመላጨት ትሪ ማድረግ ወይም ደግሞ መከርከሙ ነው የሚመረጠው። ሞር በማሽን ካልሆነ ደግሞ በመቀስ ነገር መከርከም ነው ሞር የሚመከረው። የሚሆንበት ምክንያት ቦታው አካባቢ ላይ በሚላጭበት ሰዓት ላይ በምላጭ ትንንሽ የሆኑ ቀዳዳዎች ወይም ደግሞ ስንጥቆች ይፈጠራሉ። እነዛም ቦታው እንዲቆጣና ኢንፌክሽን እንዲፈጠር ያደርጋሉ። ይህም ኢንፌክሽን ደግሞ ሌላ ተያያዥ ብዙ ነገሮች ሊያመጣ ይችላል። ስለዚህ ጋር ሁለት ነገር ማወቅ አለባችሁ። መላጨት ብፈልጉ ለራሱ ያ ሂል እንዲያደርግ ወይም ደግሞ እስኪድን ቢያንስ ለሰባት ቀን ከመውለዳችሁ ጊዜ ሰባት ቀን ቀደም ብላችሁ መላጨት መቻል አለባችሁ። ሁለተኛው ደግሞ መላጨት ቢኖርባችሁ ለራሱ ቀኑ ቢረዝም ለራሱ ተደጋጋሚ ባይሆን ይመከራል። ሞር መከርከም ወይም ደግሞ በመቀስ ማንሳቱ ሞር ይመረጣል። አሁን ባልኳችሁ ቀናት መላጨት ቢኖርባችሁ ለራሱ በተቻላችሁ አቅም አንደኛ ንጹሕ መሆን አለበት ምላጩ። ከዚህ ተጨማሪ ደግሞ ቦታውን ማለስለስ እና ሳሙና ብትጠቀሙ ሞር ተመራጭ ነው። ይህም በሚላጭበት ሰዓት በመጠኑ ቢሆን ቦታውን ፕሮቴክት የማድረግ እና የማለስለስ ወይም ደግሞ የሚፈጠሩ የሚሰሩትን የስንጥቆች ወይም ደግሞ ቁራጮች ይከላከልላቸዋል። ምናልባት ትሪም አድርጋቸው ወይም ደግሞ ከርክማችሁት ብትመጡ ለራሱ በጣም አስፈላጊ ቢሆን ለራሱ ሐኪሙ በራሱ አስፈላጊ መስሎ ከታየው ራሱ ሊያነሳውና በራሱ ሊያጸዳው ይችላል። ስለዚህ ምንም ሊያሳስባቸው አይገባም። ጨማ ካላችሁ እንደተለመደ ኮመንት ላይ መጻፍ ትችላላችሁ። ቤተሰብ ያለ ሆናችሁ ፎሎ እያደረጋችሁ ቮት ያላደረጋችሁ ደግሞ ባይሌ ባለው ሊንክ እየገባችሁ ቮት ማድረጋችሁ እንዳረሱ ምንድን ነው የሚለውን ራሱ ቢነግረን ምክንያቱም ከባለቤቱ እኮ ያወቀ ምንድን ነው ይባላል። ስሙን አልጠራውም እግዚአብሔር ይመስገን። እንዴት ነህ ሰይፍሻ? ሁሉ ነገር ሰላም ነው። ሁሉ ሰላም ነው ይመስገነው፣ እግዚአብሔር ይመስገን። ያው እንግዲህ ወሬው ለአንተም አዲስ አይመስለኝ ምክንያቱም በጣም የሚያምር ጻን ልጅ ይዘህ ፈገግ ብልሃልና ልጁ ደግሞ ቅላቱ ከአንተ ጋር የመመሳሰል ነገር ስላለው ወለደ ሳሚ፣ እንኳን ደስ አለህ የተባልክ ያለህ ይመስለኛል። ሰዎች እየደወሉልኝ ነው ብዙ ሰዎች እየደወሉ እኔም መልስ እየሰጠው ነው እህቴ ነች እውነቱ ምንድነው እህቴ ነች የወለደችው እና ከኔ በፊት ታናሽ ወንድሜም ፖስት ቶታል ፎቶን ፌስቡክ ላይ የዛን ደስታ ነው ካፕሽን አልተጻፈበትም እንጂ የእህቴ ታናሽ እህቴ ስት ግርማ ልጅ ነች ግን ከታሰበው ውጪ በጣም ብዙ ሰዎች የኔ ልጅ መሰላቸው። ዛሬ ደግሞ ከንፈራችንን ቻፕስቲክ እንዴት እንቀባል የሚለውን አሳያችኋለሁ። ሴቶች ከኔ ተማሩ። በቀጣይ ደግሞ ሞዴስ እንዴት እንደሚያረጉ ብታሳያቸው ከጀመርኩ አይቀር የመልክ ግፋት በመድሃኒዓለም ጭራሽ የቀበቶ መብሻውን እኮ የምትመስለው ዝፍዝፍ። ይህ በፊት ድሮ ቲቪ ሲገዛ እንዳይሰበርኝ ጣጣጣ የሚሉት ፕላስቲክ እነሱ ነው የምትመስለው። ፍሬህን ነው እንደዚህ እንዲ ማፈንዳት ፍርም ባራስ